ከምትሆኚ እንደዚህ ከምትደነግጪ ለምን ሁሉም ነገር ቀረት ብሎብሽ ስትር ብለሽ አትቀመጭም? እውነቴን ነው። አሁን ዛሬ ድንጋጤሽን ያየሰው እውነት አይታችኋል። እሷ ግን ቁብም አላለቻ። ሲጀመር ማለት ነው ማንኛውንም እሱንም እሷንም ቁብ አላለቻቸውም ሲጀመር። ይችኛዋ ግን በጣም ደነገጠች ማለት ነው። እንዴት ዝከምትሆኝ ለምን አርፈሽ አትቀመጭም ማለት አይዶን ነው። ምን እንዲሆን አሳባችሁ አልገባኝ። ምን የእውነት ለመናገር ማለት ነው። አብርሽ ደግሞ ያው ዛሬ ማሞኛል ይላል፣ ግን የሚሰማው ነገር ሌላ ነው ብቻ ይገርመኛል አንዳንዴ፣ እውነት ለመናገር ዛሬ አይታችኋ ጠለብያለሁ ስትመጣ እሷ እንዴት እንዲሆነች ማለት ነው እንዴት እንደደነግጠች አቅፋው ነበር ማለት ነው። እሷን ስታይ ማቀፉን እጇን ከትከሻው ላይ አነሳች ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢነ፣ ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ አብራችን ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ይህንምን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንዲትሆኑ በአክብሮት በትህትና ጠይቃችኋለሁ። ለምታበረታትሁኝ አመሰግናለሁ። አሁንም መተናል እንግዲህ እንግዲህ ያው ይሄ ነገር መጨረሻውን ሳና ይዝማንልም ማለት ነው። አይታችኋል ብዬ አስባለሁ። ዛሬ በእውነት እየጠበቅ ነው። ሌላ እየጠበቅኩት ሌላ ነበር ዛሬ ግን አንዳንዴ የሴት ልጅ ጀግና ስትሆን በጣም ያስደሰታልና፣ በቃ ምን ልበላችሁ እንግዲህ አይታችኋል ብዬ ተስፋ አደርጋለሁ። ይገርማል በጣም በእውነት ፈርታ ይቺ ማለት ነው። በእውነቱ ፈርታ ይቺ የምትሆነው ቅጥ ጠፍቷት ነበር ማለት ነው። አንተ ወንድ ከሆንክ ጀግና ከሆንክ ተጠቀመክበት፣ ተነስተ ለምን አላናገርካትም ከሄደች በኋላ እቀፉኝ ዘሉኝ የምትለው ማለት ነው። የምትገርመው ሰውዬ አንተ አብርሃም ማለት ነው አብርሽ ሄደች በኋላ ከሄደች በኋላ ያዙ ይልቀቁኝ ይላል ማለት ነው። ውስጥ ገብታ ኮ ብዙ ቆይታለች። ለምን ተነስተህ ሂደህ አላናገርካትም? አንዳንዴ ንገሩ ባይ መሆን ጥሩ ነው ብዬ አላስብም እውነት ለመናገር ንገሩ ባይ አትሁኑ ማለት ነው። የምሬ ነው። እዛ ውስጥ ስትገባ ሂደህ ተከትለ አላናገርካትም አይደለ ታዲያ ያዙኝ ልቀቁኝ ምናምን ምን ያስብልሃል? የሚያስብል ነገር የለውም እኮ። ያዙኝ ልቀቁኝ ምናምን ምናምን ምን አስባለ? እውነቴን ነው የምልህ። ይገርማል እኮ በጣም። እውነቴን ነው የምላችሁ። አይታችሁታል አይደል? ሂደህ ብታናግራት ምን ነበር? ታናግራሃለች? አታናግርህም። ሂደህ ብጠይቃት ያው ሰላም እንኳን አላለችም። ትታላጣለች ነው ነገሩ። አንተም ነህ እሱ አይደለችም። ገባህ አይደለ? ለማንኛውም አንቺ እዛው ቤት ገብተሻል ማለት ነው አይደል? እኔ እኮ ትናንት ነግሬያቸዋለሁ። ሲጀምር ተጠቃላ ሄዳለች፣ ተጠቃላ ገብታለች ቤት፣ ቤት ተጠቃላ ገብታለች። በቃ ጉድ ነው። ለማንኛውም ጥሩ ነው። ለማንኛውም አንተ ደግሞ መቸለታ ነው? ሻንጣ ስንገትት አይቼ አልነበረ እንደ ወደ ቡታጅራ ልሄድ ነው ምናምን እያልኩ ሻንጣ ሲገትት እኮ አይቼው ነበር። የምሬ ነው። ሻንጣ ሲገትት አይቼው ነበረ ወደ ቡታጅራ ዴር ነው እያለ ማለት ነው እና ሻንጣ ሲገትት አይቸው ነበር የምር እና የሄደ መስሎኝ ነበር ማለት ነው የሄደ መስሎኝ ነበር ሻንጣ ሲገትት ምናምን አይቸው ነበር ወይ ጉድ ለማንኛውም የዛሬው ቪዲዮን የተመችቶኛል ማለት ነው እውነት የጠበቅኩት ሌላ ነበረ ግን እንዲህ ነው በቃ እንዲህ ነው በቃ እንዲህ ነው እንዲህ ነው ሴት ልጅ ጀግና ስትሆን እንዴት ያስደስታል ጎበዝ ኦ ማይ ጋድ በጣም ያስደስታል ለማንኛውም ተመችተሽኛል። ኦኬ የኔ ቆንጆ ሁለዚህም እኮ ነው ቆንጆ ነሽ ጀግና ነሽ የምለሽ። ተመችተሽኛል ለማንኛውም ዛሬ በተለይ በእውነቱ ይሄን ነው በቃ የሚፈለገው። እንደዚህ ቆረጥ ቆራጥ ተሆኑባቸው አሪፍ ነው እና እንግዲህ ይሄን ነው የምለው ዛሬ እንደዚህ ከምት ደነግት እች ሴትዮዋ ፈጣሪ ድንጋጤ እዚህ ወዲህ ድንጋጤ። ለማንኛውም ይመቻችሁ። በችዬ እኔ ዛሬ እውነት ተገርሜበታለሁ በዛሬው ቪዲዮ፣ እና ይገርማል፣ በጣም ይገርማል፣ በጣም ይገርማል። ነገ መስቀል ነው እንግዲህ። እንኳን አደረሳችሁ ለብርሃነ ጥምቀቱ ሰላም ፍቅር ይሆንላችሁ እላለሁ በዚህ አጋጣሚ ማለት ነው ያው ዛሬ ጀምሮ ነገር ቦጉራ ጊያገር የሚከበረው ይመስለኛል መስቀል እንግዲህ መልካም የመስቀል በዓል ይሁንላችሁ ለሁላችሁም እላችኋለሁ። እና እንግዲህ ዛሬ ያየሁትን ይህን ይመስላል። ተገርሜ ነው እውነት በመናገር ያው እናንተም እንደ እኔ ተገርማችሁ ከሆነ ብዬ ነው ይህን ቪዲዮ ይችላችሁ ብቅ ያልኩት። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ ማለት ነው። ሴቶች እንደዚህ ጠንከ ጀግና ሆኑ። ማርያምን ለማንም ቢሆን ለማንም አትልፈስፈሱ። የእውነት እንደዚህ ጀግና ስትሆኑ፣ ራሳችሁን ኮስተር ስታደርጉ አያችሁ ሁሉም ነገር እንትን ይላልና በቃ ራሳችሁን ኮስተር፣ ኮራ ቀብረር በሉ። ሰምታችኋል። ኮራ ቀብረር ስትሉ በቃ እንዲህ ነው። አይታችኋል ዛሬ አይደለ ሩታየ ኮራ ቀብር ብላ ዘነጥ ብላ በፈገግታ የምትይዘዋን ይዛ ይዛ ላጥ ብላ ወጣች። በቃ ይሄ ነው መሆን ያለበት፣ እያችሁ ይሄ ነው። በቃ እንዲህ ነው ጉብዝና ሲባል እንዲህ ነው። ሴት ልጅ ጀግና ሆነች ሲባል፣ ሴት ልጅ ጎበዝ ሆነች ሲባል እንዲህ ነው እና ይመች ሻራዳ ልጅ ብዬ ሻለው ነው ማንኛውም ጀግኔት፣ እሻለ ግጀግኒት ሻለሁ ለማንኛውም ውዶችዬ ስለምታወዱኝ፣ ስለምታከብሩኝ፣ ሰብስክራይብ ስለምታረጉኝ አመሰግናለሁ በእውነት እግዚአብሔር ያክብርልኝ። አሁንም በድጋሜ በአዲስ ቪዲዮ እንመለሳለን። እስከዛ ሰላማችሁ ብዝት ይበልልኝ። መልካም መሽት ይሁንላችሁ። ባይ ባይ።